የሊቨርፑል የቀድሞ ተጫዋችና ሌጀንድ የሆነው ጄሚ ካራገር ዛሬም በሌላ አነጋጋሪ አስተያየት መጥቷል። ዴክላን ራይስና ሞይስ ካይሴዶን በተመለከተ አነጋጋሪና አሻሚ የሆነ የብዙዎችን ትኩረት የሳበ አስተያየት ሰጥቷል። እንግዲህ በትላንትና ሁለት በስካይ ስፖርት ላይ እንደተናገረው ከሆነ ጄሚ ካራገር ዴክላን ራይስ ከቼልሲው አማካይ ሞይስ ካይሴዶ የተሻለ አማካይ ነው። በሙሉ በአጠቃላይ እንቅስቃሴ ከተመለከት ነው፣ ዴክላን ራይስ በተለይም ከኳስ ጋር ያለውና ጉልበቱና ፍጥነቱ ከሞይስ ካይሴዶ የተሻለ ተጫዋች እንዲሆን ያደርገዋል። በተለይም ደግሞ ኳስ ላይ ያለው ብቃት ዴክላን ራይስ ካይሴዶ ይሻላል። ለእኔ ዴክላን ራይስ የተሟላ አማካኝ ነው በማለት እንግዲህ አስተያየቱን ሰጥቷል። ከዚህ ቀደምም በሰጠው አስተያየት ጄሚ ካራገር እንደተናገረው ከሆነ ከማንቸስተር ሲቲው አማካኝ ሮድሪ ለእኔ ዴክላን ራይስ የተሻለ አማካኝ ነው ሲል የሚታወስ ነው። በተቃራኒው ደግሞ ሌላኛው የስካይ ስፖርት ፈንዲት የሆነው የቀድሞ የማንቸስተር ዩናይትዱ ተጫዋች ጋሪ ኔቭል ደግሞ ሞይስ ካይሴዶ ያለ ጥርጥር ለእኔ የፕሪሚየር ሊጉ ምርጡ አማካኝ ላይ አሁን ላይ ባለው እንግዲህ እነ ሮድሪ እነ ዴክላን ራይስ ሌሎችንም አማካዮች መጥራት እንችላለን። ነገር ግን ለእኔ ሞይስ ካይሴዶ የተሟላው የተሟላውና ምርጡ የፕሪሚየር ሊጉ አማካኝ ነው በማለት አስተያየቱን ሰጥቷል። ታዲያ እናንተስ በየትኛው ሀሳብ ትስማማላችሁ? ጄሚ ካራገር እንዳለው ዴክላን ራይስ ከሞይሴስ ካይሴዶ እና ከመላው የፕሪሚየር ሊግ አማካዮች የተሻለ ነው? ወይስ ደግሞ ጋሪ ኔቪል እንዳለው ሞይሴስ ካይሴዶ ከሁሉም የፕሪሚየር ሊግ አማካዮች ይሻላል? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዲክላን ራይስ ወይስ ካይሴዶ ማን ይበልጣል? የሰሞኑ ከባድ የመከራከሪያ ርዕስ ሆኗል። ሌጀንዶችም እየተከራከሩበት ነው። እነ ካራገር የሊጉ ምርጥ ራይስ ነው ብለዋል። እነ ጋሪ ኔቪል ደግሞ የሊጉ ምርጥ ካሴዶ ነው ብሏል። እነ ፖል ስኮልስ ደግሞ ለየት ታለ ያለ ሀሳብ ይዘው መጥቷል። ቶናሊ ነው ብሏል። እና ሶስቱንም ብትሉ ተቀራራቢ ብቃት ያላቸው ሰዎች ናቸው፣ ይወዳደራሉ። በነገራችን ላይ ለምን ተወዳደሩ? ለምን እንትና መረጥክ? ለምን እንትና፣ ኢትዮጵያ ውስጥ በጣም ሀሳብ መከባበር ይቀረናል። ይሄ ብሽሽቅ አይደለም እና የሆነ ሰው እንትና ይበልጣል ካለ በቃ ለአንተ እሱ ነው ለኔ እንትና ነው ማለት መቻል አለብን። እና እኔም እስቲ የሁለቱንም ተጫዋቾች ካራክተር ቦታቸው የሚፈልጉት ሚናቸው ምንድነው የሚለውን ሰፋ አድርጌ ለእኔ ማን ይበልጣል የሚለውን ሀሳብ ሰጥበታለሁ። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር የእናንተንም ሀሳብ ኮመንት ላይ ማለት ነው። እንደተለመደው የዚህ ቪዲዮ ስፖንሰር ቶቶ ስፖርት ነው። ቶቶ ስፖርት ላይ ስትመዘገቡ ስፒን አለች የምትሽከረከረ ማለት ነው። እሷ እድለኛ ከሆናችሁ ዞራ አንድ ሺ ላይ ከቆመች አንድ ሺ ብር ከመቶ እስከ አንድ ሺ ብር ይሰጣቸዋል ማለት ነው። ዓለም ላይ ተወዳጅነትና ተቀባይነት ያገኘው ቺክን ሮድ ጌምም እንግዲህ ቶቶ ስፖርት ላይ መጥቷል። እየገባችሁ ሞክሩት። ለእኔ ሁል ጊዜ የሚከብደኝ ነገር የተለያየ ቦታ ላይ የሚጮቱ ተጫዋቾች ሲወዳደሩ ነው። አሁን ዲክላን ራይስ ስምንት ቁጥር ነው፣ ካይሴዶ ደግሞ ፒውር ስድስት ቁጥር ነው እና የተለያየ ቦታ ነው የሚጫወቱት። ማወዳደር ምንችለው ሚናቸውን ምን ያክል ተወጥቷል የሚለው ነው እና ለእኔ ሁለቱም በቦታቸው የፕሪሚየር ሊጉ ምርጥ ናቸው። ካይሴዶ የፕሪሚየር ሊጉ ምርጥ ስድስት ቁጥር ነው፣ ራይስ ደግሞ የፕሪሚየር ሊጉ ምርጥ ስምንት ቁጥር ነው ማለት ነው እና ሁለቱም ሚናቸውን በደንብ ነው የሚጫወቱት። ግን ማን ሚናውን በትክክል ይወጣል የሚለው ላይ ሀሳብ ብንሰጥበት ደስ ይለኛል። አንዳንድ የአርሰናል ደጋፊዎች ደግሞ በጣም በቃ አንዳንድ ነው ያልኩት እኔ ራይስ የቱ ጋር እንደሚጫወት እንኳን ማታውቋላችሁ። ዝም ብላችሁ ዴስቲቪ ገብታችሁ እንኳስ ምታዩ አምና አሁን ዲክላን ራይስ የዓለማችን ምርጥ ከሚባሉ ስድስት ቁጥሮች ቶፕ ፋ ውስጥ ቶፕ አምስት ውስጥ ይገባሉ ወይ ተብዬ ሲጠየቅ አይገባም ስል ሊበሉኝ ማለት ነው ልጁን ስድስት ቁጥር ሲጮት ካየ ስንት ዘመን በቃ በአመት አራት አምስት ጨዋታ ነው ስድስት ቁጥር ላይ የሚጮተው ማለት ነው እና ልክ እሱ ስምንት ቁጥር ሆኗል ሶ ከስምንት ቁጥሮች ጋር እንጂ ከስድስት ቁጥሮች ጋር የዲክላን ራይስን አላወዳድረውም ማለት ነው እና ሜቢ ዲክላን ራይስ ዌስትሃም ቤት ስድስት ቁጥር ይጮት ነበር እንደ ዌስትሃም ያለ ከበረኛ ቀጥታ ወደ አጥቂ ሎንግ ቦል ለሚጮ ቡድን ዲክላር ራይስ ስድስት ስድስት ቁጥር ሊሆን ይችላል፣ መቀማት ላይ አሪፍ ስለሆነ ምናምን አማካይ ላይም ኳስ ይዛል። ይሄ ከኳስ ጋር ኮንፎርተብል መሆን ብቻ ጥሩ ስድስት ቁጥር አያስብልም በነገራችን ላይ የትኛው የሜዳ ክፍል ላይ ነው ከኳስ ጋር ኮንፈርተብል የሚሆነው ይሄ ተጫዋች የሚለውን በደንብ ማየት መቻል አለብን። አሁን አንዳንድ ሰዎች የሚመጡና ካዝሜሮ ኳስ አይችልም ይሏል። ካዝሜሮ በጣም ነው ኳስ የሚችለው። ረጃጅም ኳሶቹ፣ ስሩ ቦሎቹ፣ ጎሎቹ፣ ዲሲዥኖቹ፣ ታክሎቹ እንኳን ኳስ እንደሚችል ማየት ትችላለህ። ግን የትኛው የሜዳ ክፍል ላይ ነው ኮንፈርተብል እነዚህ ተጫዋች የሚሆኑት? የተቃራኒ የሜዳ ክፍል ላይ ኮንፈርተብል መሆን ቀላል ነው። ገብቷል። ብትቀማ ከጀርባህ ረጅም ርቀት አለ። ብዙ ተጫዋቾች አሉ። ራስ ዞረ መቀማት ትችላለ። መሀል ሜዳ ላይም ብትቀማ ያን ያ ሪስክ የለውም። ስድስት ቁጥር ተጫዋች ከሆንክ ግን ልክ ኳስ በቢውልዳፕ ሲጀመር ከበረኛ ወር ከተከላካይ የራስ የፔናልቲ ቦክስ ጠርዝ ላይ ኳስ ተቀብለ ተቀማህ ማለት ጎል ነው። ስለዚህ እዛ ቦታ ላይ በኮንፊደንስ ኳስን መቀበል ኮምፖዥር መረጋጋት ገብቷል። ኳሱን የሚያዝ ኳሱን ከመቀበለ በፊት እስካን አድርገ ከመቀበል በፊት ለማን መስጠት እንዳለብህ ሶስት አራት አማራጮችን ጭንቅላት ውስጥ አዘጋጅተህ ፓስ አኪሬሲ ገብቷል ። እንደዚህ አይነት አጮት ለመጫወት ትልቅ ኳሊቲ ይጠይቃል። ኢቭን ፐርሰናሊቲው ላይ ይጠይቃል። ይሄ ይሄ የፐርሰናል የራሱ ፐርሰናሊቲ ራሱ ሞስት ኦፍ ዘ ታይም የተረጋጋ መሆን አለበት። እስቲ ዩዋቸው እና ቡስኬትን፣ ዩዋቸው እና ካሪክን፣ ዩዋቸው እና ሮድሪን፣ ዩዋቸው ዙቤ ሜንዲንን በለው፣ ግራቨንበርከንን በለው። ይሄ ዩኝ ዩኝ የማይሉ ተጫዋቾች ናቸው። ብዙ ጊዜ ሚናቸውን በስትክክል መወጣት የሚፈልጉ ሜዳ ላይ ብዙ መታየት የማይፈልጉ ገብቷል። ይሄ ካራክተርም ይጠይቃል። ይሄ በጣም ትልቅ ኳሊቲ ነው። ብቻ ይሄ ኮምፖዘር ምናምን ይሄ በጫና ውስጥ ኳስን ተቀብሎ ዲስትሪቢዩት ማድረግ ትልቅ ኳሊቲ ነው፣ እና ብዙ ተጫዋቾች ከኳስ ጋር ኮንፈርተብል ቢሆኑም ይህንን ሪስክ መውሰድ ይፈራሉ። በቃ እዛ ቦታ ላይ ይቸገራሉ። አሁን ራይስ አምና ቶማስ ፓርቴ በሚጎዳበት ጊዜ ራይስን ስድስት ቁጥር አድርጎ ሲገባ አርሰናል ይቸገር ነበር። ምክንያቱም የፓርቴን ኳሊቲ ዲክላን ራይስ የለውም። ዘንድሮ አርሰናል ማንም ማንም ሚጎዳ ላይቸገር ይችላል። ዙቤ ሜንዲ ከተጎዳ ግን አርሰናል በጣም ይጎዳል። ማንም እንኳን አርሰናል ቤት ውስጥ ዓለም ላይ ዙቤ ሜንዲን ለመተካት በጣም ከባድ ነው። ማርኬት ላይ ነው የምላቸው። አሁን ማርኬት ላይ ዙቤ ሜንዲ እንደው ረጅም ጉዳት ተጎድቶ ዙቤ ሜንዲ ልተካ ቢል አርሰናል ይቸገራልና እንደዚህ አይነት ኳሊቲ ማግኘት ከባድ ነው እና ያ ኳሊቲ አሁን እነ ካዝሜሮ እና ዲክላን ራይስ ምናምን ጥሩ ቢሆኑም ያ ኳሊቲ አላቸው ብዬ አላምንምና አሁን አሁን አርቴታ ያመነበት ይመስለኛል ፒውር ቦክስ ቱ ቦክስ ሚድፊልድ ስምንት ቁጥር አድርጎታል። ያንን ሚና ደግሞ በሚገባ እየተወጣ ነው። የሚገርም ነው። ኳስ ይዞ ድሪብል ሲያደርግ በመድፋት አታስቆመውም። አንዴ ከሮጠ በጣም ፈጣን ነው። ፊዚካሊ ስትሮንግ ነው። ኳስ ሲቀማ የሚገርም ነው። የአየር ላይ ኳሶች ዱዌልሶች ላይ አሪፍ ነው። ኳሶችን ይመታል። ፔናልቲ ቦክስ ላይ መገኘት ባለበት ሰዓት ይገኛል። ሊደር ነው ልጁ። ብቻ የሚገርም በቃ ለቦክስ ቱ ቦክስ ሚድፊልድ የተሰጠ ሰው ነው ዲክላር ራይስ። ካይሴዶ ማለት ደግሞ በቃ ስድስት ቁጥር ላይ ይሄ የስቅድ አሁን ያልኳቸው ኮምፖዠር ምናምን እሱን አሟልቶ ፕላስ ፊዚካሊቲ የጨመረ ሰው ነው። ኳስን በጫና ውስጥ ተቀብሎ ቴክኒካሊም ከዛ ጫና ውስጥ መውጣት ይችላል፣ ፊዚካሊም ከዛ ጫና ውስጥ መውጣት ይችላል። ከቨር ማድረግ ይችላል። ኳስን ተጋፍቶ መቀማት ይችላል። አሁን ባለፈው ከፒኤስጂ እኮ ብቻውን በሉት እኮ የተጫወተው ዋንጫ በሉ ጊዜ በቃ ጨቆናቸው ነቪቲን ያነነ ኔቬስን ኳስን ቡል አድርጎ መቀማት ይችላል። ቴክኒካሊ ኳስን መቀማት ይችላል። ቴክኒክም ፊዚካልም አጣምሮ የያዘ የሚገርም ሰው ነው። አሁን በጣም ብዙ ነገር ኤክስፔክት ተደርጎበት ኤክስፔክት እንዳል ኤክስፔክት እንደተደረገው ያልተጫወተው አንደኛ በፖቼቲኖ ጊዜ ትራንዚሽናል ፉትቦል ነው ፖቼቲኖ የሚጫወተው ቶሎ ቶሎ ቶሎ ቶሎ ኳስን የሚለቅ ቶሎ ወደ ጎል የሚደርስ ቡድን ማለት ነው። ካሴዶ ደግሞ የለመደው በዲዘርቢ ጊዜ ከኳስ ጋር ረጅም ጊዜ ማሳለፍ ነው። ኳስን ይዘ የተቃራኒ ቡድን ፕረስ እንዲያደርግ ጋብዘ፣ ከዛ በኋላ እሱ ፕረስ ሲያደርግ ከጀርባው የሚፈጠሩትን ስፔሶች ለመጠቀም የሚሞክር ቡድን ነው። የዲዘርቢ ቡድን ሰው ዋናው ሰው ደግሞ ዲክላ ማነው? ካሴዶ ነበር ኳስን የሚቀበለው ከኋላ። እና ያ ሚና ለምዶ ትንሽ በፖቼቲኖ ተቸግሮ ነበር። አሁን በማሬስካ ስር በቃ ማሬስካ ከመጣው በጣም የሚገርም ተጫዋች ነው። አብሶ ከጎኑ ኢንዞ ካለ ትንሽ ሪስ ጀምስ ሲገባ ነው የሚቸገረው ማለት ነውና ሁለቱም በየቦታቸው የሚገርሙ ተጫዋቾች ናቸው ግን ከሁለት አንዱ ምረጥ ካላችሁኝ እኔ የምታውቁኝ ከሆነ ለስድስት ቁጥሮች ለተከላካይ አማካኞች በጣም አደላለሁ። ማለትም ለነ ካሴዶ ሄዶ አይነት ተጫዋች ዓለም ላይ ብዙ አታገኙም፣ እንደ ካሴዶ አይነት ተጫዋቾች እንደዚህ አይነት ሚናን በትክክል የሚወጡ። ስለዚህ እኔ ለካሴዶ ነው ማደላው። ዲክላን ራይስ አሪፍ ነው። ትንሽ ትንሽ ዲክላን ራይስ ላይ ጥያቄ ያለኝ ያው ከስድስት ቁጥር ነው የመጣው ከተከላካይ አማካኝም ስለመጣ ቴክኒካሊ ትንሽ ይቀሯል ለቡድኑ የማጥቃት ኃይል ያን ያክል ይሳተፋል ብዬ አላስብም። አሁን ዲክላን ራይስ ስምንት ቁጥር ነው አለን አደለ? ዲክላን ራይስ በራሱ ቦታ አለም ላይ ካሉ ተጫዋቾች ጋር እናወዳድረው ብንል ምናወዳድረው ከማን ጋር ነው? ከነ ፔድሪ እና ከነ ቪቲኒያ ጋር። አሁን ካይሴዶን አለም ላይ ካሉ ስድስት ቁጥሮች ጋር እናወዳድረው ብንል ስለ ቶፕ ስሪ ውስጥ ተዝናንቶ ይገባል ብዬ አስባለሁ። እነ ዲዮንግ አሉ፣ እነ ኪሚች አሉ፣ እነ ግራቨንበርግ ካሉ አሉ፣ ብዙ ተጫዋቾች ግን ቶፕ ስሪ ውስጥ እኔ በኮንሲስታንሲ በሁሉም ነገር ይገባል ብዬ አስባለሁ። ዲክላን ራይስ ግን ትንሽ ማጥቃት ላይ የሚያ የሚያደርገው ተጽዕኖ በለጥ ቢል አሪፍ ነው። ምክንያቱም አሁን ሞደርን ፉትቦል ነው። ሞደርን ፉትቦል ላይ ከኳስ ጋር ያለ ኮንፈርት ይመረጣል። አሁን ዲክላን ራይስን ፔጄ ቤት ተጫወት ብትሉት ዲክላ ማን ነው ሉዊስ እንሪኬ ይመርጧል ብዬ አላስብም ከኳስ ጋር ካለው ኳሊቲ አንጻር ከነ ቪቲኒያ ከነ ፋቢያን ሩይዝ አንጻር ስታዩት ባርሳ ቤት ብታስገቡት ቦታ ይኖረዋል ብዬ አላስበም ይሄ የኔ ኦፒኒየን ነው እናንተ ቦታ ያገኛል ብላችሁ ልታስቡ ትችላላችሁ እና እንደ ስምንት ቁጥር ትንሽ ማጥቃት ላይ ያለው ማጥቃት ላይ ያለው ሚና ቢጨምር ትንሽ ቴክኒካሊ አሪፍ ቢሆን የዓለማችን ምርጡ ምርጡ ስምንት ቁጥር ይሆናል ብዬ አስባለሁ አሁንም ግን እነሱ የሌላቸው ነው ፔድሪ እና ቪቲኒያ የሌላቸውን የመከላከል ብቃት ስለያዘ በደንብ ልጁ ባላንስ ባላንስ የሆነ ስምንት ቁጥር ነው ብዬ አስባለሁ። አሁንም ቶፕ ፋይቭ የዓለማችን ምርጥ ስምንት ውስጥ ሊገባ ምርጥ አምስት ውስጥ ሊገባ ይችላል። ግን ከሁለቱ አስገድዳችሁ ምረጥ ካላችሁኝ ካይሴዶን ነው ልመርጥ እምችለው አት ዘ ሞመንት ልላችሁ ነው። የእናንተን ሀሳብ አስተያየት፣ ምክንያታዊ የሆናችሁ ኮመንት ላይ፣ ኮፒሊንክ ሪፖስት፣ ሼር። ግን እዚህ ድረስ አይተ ኮፒሊንክ ሪፖስት፣ ሼር፣ ፎሎ ካላደረከ ጎምላልዬ አልሰማያም ነው። ዲክለር ራይስ እና ሞይሰስ ካይሴዶ አሁን እነዚህን ተጫዋቾች ምንም ሳናዳላ ሳናዳላ ማ የተሻለ እንደሆነ እንናገር። ማለት ዲክለር ራይስንና ግን ሞይሰስ ካይሴዶ ራሱ ማወዳደር ትክክል ነው ካላቸው የአጫወት ሮል አንጻር ማለት ነው። ዲክለር ራይስን ካየረው አብዛኛውን ጊዜ አርሰናል ቤት ከመጣ በኋላ የሴንትራል ሚድፊልደር ሃይብሪድ አይነት አጫዋት አንዳንዴ አዎ ዲፒ እየገባ የመከላከሉን የስድስት ቁጥሩን ሮል እየወሰደ ይጫወታል። ግን አብዛኛውን ጊዜ ዲክለር ራይስ የምናውቀው ቦክስ ቱ ቦክስ ይሄ ሴንትራል ሚድፊልድ ላይ ነው እንጂ አብዛኛውን ጊዜ በመከላከል አል ዲክለር ራይስን ከካይሴዶ ጋር ለማወዳደር ራሱ ትክክል አይመስለኝም፣ ካላቸው የአጫወት ሮል አንጻር ማለት ነው። ዲክለር ራይስ ሞር የማጥቃቱ ላይ የተሻለ የመሃል ሜዳ ተጫዋች ነው። ሲያጠቃ ጥሩ ነው። ጌም ማንበቡን ደግሞ እኔ በጣም የምወድለት ከዲክለር ራይስ እሱ ነው። እና ዲክለር ራይስ ከመከላከል ይልቅ ወደ ማጥቃት የሚያደላ የመሃል ሜዳ ተጫዋች ነው። ሞይሴስ ካይሴዶ ጋር ከሄድን ግን ሞይሴስ ካይሴዶ አለማችን ላይ ካሉ ምርጥ አሁን ላይ ምርጥ ስድስት ቁጥሮች አንደኛው ነው ብዬ መናገር ይችላሉ። ምክንያቱም ስለሆነ ማለት ነው። በእርግጥ ሮድሪ ምርጥ ተጫዋች ነው፣ ግን አሁን ላይ ባለፈው ሲዝን አላየነውም ሲጫወት ምርጥ ብቻኛ ብቃቱን ያሳየው ስድስት ቁጥር ተጫዋች ሞይሴስ ካይሴዶ ነው ብዬ አስባለሁ። እና ሞይሴስ ካይሴዶ በመከላከሉ ዘንድ እመኑኝ ዲክለር ራይስን ይበልጠዋል። ዲክለር ራይስ ደግሞ በማጥቃቱ ዘንድ ሞይሰስ ካይሴዶን ይበልጠዋል። ይህ የማያከራክር ነገር ነው እና በባለፈው ሲዝን በ2425 ሁለቱም የሚያሳለፉትን ቁጥር እኒ እና ከዛ በኋላ ማን የተሻለ እንደሆነ እናያለን ማለት ነው። ይሄ ቁጥር በ2425 ዲክለር ራይስ እና ሞይሰስ ካይሴዶ ያሳለፉት ነው። ዲክለር ራይስ 35 ጨዋታዎችን ተጫዋቷል። ሞይሰስ ካይሴዶ ደግሞ 38 ሁሉንም የፕሪሜር ሊግ ጨዋታዎች ተጫዋቷል ማለት ነው እና ታክል የወረዱት ሀምሳ ሶስት ታክል ሲሆን ዲክላራይዝ ሞይሰስ ካይሴ ደግሞ ሞታስ 14 ታክሎችን ሀያ አምስት ኢንተርሰፕሽን ሲያደርግ ዲክላራይዝ ሞይሰስ ካይሴ ደግሞ አርባ ዘጠኝ ሰማንያ ዘጠኝ የተሳኩ አኩሬሲ ያላቸው ፓሶችን ሲያደርግ ዲክላራይዝ ሞይሰስ ካይሴ ደግሞ ዘጠና ፓስ አኩሬሲ አለው ማለት ነው። ይሄ በግልጽ የሚያሳየን መከላከሉ ላይ ሞር ሞይሰስ ካይሴ ደግሞ የተሻለ እንደሆነ ሶ ሞይሰስ ካይሴ ደግሞ እመኑኝ አሁን ላይ ካሉት ስድስት ቁጥር ተጫዋቾች ምርጡና አንደኛው አንደኛው ስድስት ቁጥር ሞይሴስ ካይሴዶ። ዲክለር ራይስ ግን ቦክስ ቱ ቦክስ የስምንት ቁጥር አሎሩን በትክክል የሚጫወት ተጫዋች ነው። ምናልባት ዴቪድ ሞይስ ስር ዌስት ሃም ውስጥ ያለው ዲክለር ራይስ በስድስት ቁጥር ቦታ ላይ ከሞይሴስ ካይሴዶ ጋር ማወዳደር እንችላለን። ምናልባት ያኔ ቶማስ ሶልሼክ ነበረ የፊት ለፊት የማጥቃቱን ሮል ወስዶ ሲጫወት የነበረው። ዌስት ሃም ውስጥ ዲክለር ራይስ የነበረው ሮል የመከላከሉ የስድስት ቁጥሩ ስነበረ ግን አርቴታ ስር ዲክለር ራይስ አብዛኞቹን ጨዋታዎች እንደ ቦክስ ቱ ቦክስ የስምንት ቁጥር ተጫዋች ነው የነበረው እንጂ አብዛኞቹን ጨዋታዎች ዲኤም ሆኖ አልተጫወትም። በእርግጥ አንዳንድ ጨዋታዎች ላይ እንዳልኩት ነው ዲፒ እየገባ የመከላከሉን ሁኔታ ያግዛል። በዛም ላይ ጥሩ ኮን፣ ግን ሞይሰስ ካይሴዶን አያክለውን በመከላከሉ ሞይሰስ ካይሴዶ ደግሞ ሲያጠቃ እንደ ዲከለር ራይስ አይደለም። እሱ እንደማወቅ ደግሞ የማጥቃት ቁጥራቸውን ብታዩ ዲክለራይስ መሆር የተሻለ ነው። ስለዚህ ዲክለራይስ በማጥቃቱ የተሻለ፣ ሞይሰስ ካይሴዶ ደግሞ በመከላከሉ በጣም የተሻለ ናቸው ማለት ነው። ይሄ አስማማናል። እንደውም ዲክለራይስን ለምን ከካይሴዶ ጋር ከምናወዳድረው ከኤንዞ ፈርናንዴስ ጋር እናወዳድረው ስለሚቻል ማለት ነው። አንተ እብድነ እንዴ? ምንድን ነው የምታወራው? እኛ ኮ ሞይሰስ ካይሴዶን ከዲክለራይስ ጋር እያወዳደርን ነው። ጭራሽ ኤንዞ ፈርናንዴዝን ከዲክለራይስ ጋር ማይሆነውን ነገር ልትሉ ትችላላችሁ፣ ግን ቁጥሩ እንደ እንደዛ አይደለም። የባለፈው ሲዝን የኤንዞ ፈርናንዴዝና የዲክለራይስ የሚናገረውን አንዴ እዩት። ይሄ ቁጥር ባለፈው ሲዝን ኤንዞ ፈርናንዴዝ እና ዲክለር ራይስ ያሳለፉትን ሲዝን የሚናገር ነው። እና በትክክል እንደውም ሞይሰስ ካይሴዶን ከዲክለር ራይስ ጋር ከማወዳደር ይልቅ በቦታቸው ሁለቱም የሚጫወቱት ዲክለር ራይስ እና ኤንዞ ፈርናንዴዝን ማወዳደር የተሻለ ነው እና ደግሞ ማን የተሻለ እንደሆነ በግልጽ ማየት ይቻላል። ለምን መሰላችሁ? አንዳንድ ጊዜ የተመቻቸ ኢንቫይሮንመንት ውስጥ ማለት የተመቻቸ ስኳድ ያለበት ቲም ውስጥ ስትጫወቱ ያላችሁን ብቃት ከፍ አድርጎ ለማሳየት ልትቸገሩ አትችሉ። አሁን አርሰናል ውስጥ ዲክለር ራይስ የሚጫወትበት ስኳድ እና ኤንዞ ፈርናንዴዝ ወይ ደግሞ ሞይሰስ ካይሴዶ የሚጫወትበት ኬልሲ ውስጥ ያለው ስኳድ በጣም የተለያየ ነው። ኢቨን ከአሰልጣኙ ስንጀምር አርቴታና ኤንዞ ማሪስካ የቆዩበት ስኳድ የተለያየ ነው። አርቴታ አምስት አመት ወይ ደግሞ ከዛ በላይ አሁን ስድስተኛ አመቱ ነው የቆየውን ያህል ኤንዞ ማሪስካ አልቆየም ከአንድ አመት አንድ አመት ላይ ከአንድ አመት አንድ አመት ላይ እያሻሻለ የመጣው ስኳር ነው የስኳድ አንድ አዲስ ተጫዋች መጥቶ ለመላመድ ብዙ አይቸገርም። ምክንያቱም አሰልጣኙም የተሻለ ነገር ስለሚያግዘው ማለት ቼልሲ ውስጥ ስትመጡ ግን ስኳዱ አብሮ አልቆይም። በጣም የወጣት ስኳር ነው። አንድ ተጫዋች ራሱን የግል ብቃቱን ለማሳየት በጣም መልፋት አለበት። እንደዛውም ሆኖ ግን ብዙ ተጫዋቾች የራሳቸው ጥራት ጎልቶ ላይ ወጣ ይችላል እና እናንተ የምታስቡት አሁን ዲክለር ራይስ በብዙ እጥፍ ከኤንዞ ፈርናንዴዝ እንደተሻለ ነው ቁጥሮች ግን እንደዛ አይደለም የሚሉት ይሄ ለምን መሰላችሁ ዲክለር ራይስ ብዙ ነገር ማሳየት አይጠበቅበትም አርሰናል ውስጥ ማለት ነው ምክንያቱም የተከበበው ጥራት ባላቸውና ቲም ውስጥ የቆዩ ተጫዋቾች ጋር ነው ይሄ ደግሞ የዲክለር ራይስን አቋም አጉልቶ ለማሳየት በጣም ቀላል ስለሆነለት ነው ቼልሲ ቤት ስንመጣ ግን ያ ነገር የለም ሶ አንዳንድ ጊዜ አንዳንድ ተጫዋቾችን ከአንዳንድ ተጫዋቾች ጋር ማወዳደር ትክክል አይደለም ከሚጫወቱበት እስኳድ አንጻር ራሱ ማለት ነው። እና ይህን ይመስላል የኢንዞ ፈርናንዴዝ እና የዲክለር ራይስ ቁጥራዊ መረጃ ማለት ነው። ኤኒዌይስ አንዳንድ ጊዜ ያላችሁበት ሁኔታ ከበድ ስለሚል ጥሩ ላትሆኑ ትችላላችሁ። እንደውም ለምን ከዚህ ባሰውን ራሱ አላሳያችሁ? ዲክለር ራይስ ከአንድሬ ሳንቶስ ጋር መወዳደር ይችላል። አንተ አይ ጤነኛ አይደለም፣ አንተማ በቃ ጤነኛ ራሱ አይደለም። ዞር በል ከፊት ለፊቴ ልትሉ ትችላላችሁ፣ ግን አንዴ ላሳያችሁ። ይሄ ቁጥር አንድሬ ሳንቶስ በስትራስበርግ ሊግ ዋን ውስጥ ያሳለፈውና አርሰናል ውስጥ ዲክለር ራይስ ያሳለፈው ነው። አንተ ብድን እንዴ፣ አንድ ሊግ ዋን ውስጥ የሚጫወት ተጫዋችና ዲክለር ራይስ ትልቁ ሊግ ፕሪሚየር ሊግ ውስጥ የሚጫወተውን ታወዳድራለህ እንዴ? ልትሉ ትችላላችሁ። አዎ ዲክለር ራይስ አርሰናል ውስጥ እየተጫወተ ነው። አንድሪ ሳንቶስ ደግሞ ባለፈው ሲዝን ስትራስቡርግ ውስጥ እየተጫወተ ነው። በእርግጥ ማወዳደር ልክ አይደለም፣ እውነት ለመናገር ልክ አይደለም። ግን ስትራስቡርግ ትልቅ ክለብ ነው እንዴ? ማለት ይህን ያህል እስታት ለማምጣት የሚያግዝ ክለብ ነው? እሱን እንቶ በቃ እንቶ ይሄ የማይሆን ነገር፣ የተለያየ ሊግ ውስጥ ያሉ ተጫዋቾችን ማወዳደር ራሱ ልክ አይደለም። ማር አዎ ልክ አይደለም። ግን አንዳንዴ ያለህበት ኢንቫይሮንመንት አጉልቶ እንድታይ ታይ ያደርጋል። ይሄ ፋክት ነው። እና ብቻ የዓለማችን ምርጥ ሊግ ውስጥ የሚጫወት አንድ ተጫዋች እና ሊጋ ውስጥ የሚጫወትን ተጫዋች ማወዳደር ራሱ ትክክል አይደል። በቃ ትክክል አይደል። እና ፎሎ ካላረጋችሁ ፎሎ አርገኝ ቪዲዮ ኮፒ ሊንክ እና ሪፖስት አድርጉልኝ። ይመቻችሁ። ሰላም ጋይስ እንዴት ሁላችኋል? እንግዲህ አርሰናል እና አርሴን የያዙ ዜኖች ከሰሩ እንትን እየሰለቆየው የገነርስ ፋሚሊ ፎሎ ኮፒ ሊንክ ሼር ያደረጋችሁ ይሄን ቪዲዮ ጀምሩት። ሶ ይሄ ነገር በጣም ቲክቶክ ላይ እየዞረ ያለ ጥያቄ ነውና፣ ራይስ ቨርሰስ ካይሴዶ ማለት ነው እኔ ከገለልተኛ አንግል ሆኜ ቪዲዮ መስራት ፈልጌ ነበር። ነገር ግን በጣም ብዙ ሰዎች የሚሰጡት ሀሳብ ገለልተኛ እንዳትሆኑ እራሱ ያደርጋቸዋል። ብቻ በቻልኩት አቅም ኖርማል ሆኜ ለመስራት ልሞክር ይሄንን ቪዲዮ። ሶ አሁን ባሉበት አጫወት ማለት ነው። ራይስ ስምንት ቁጥር ሆኖ ለአርሰናል መጫወት ከጀመረ ሁለት ዓመት አልፎታል። ካይሴዶ ስድስት ቁጥር ሆኖ ነው የጀመረው። ስድስት ቁጥር ሆኖ ይጫወት ያለው ቼልሲ ሶ ወደ ቡድኖቻችን ሳይፈርሙ ከነበረበት ጊዜ ጀምሮ የነበሩትን የጫዋች ፕሮፋይል ስንመለከት ቀጥታ ማንቱ ማን ታክል ማድረግ የሚወዳ ጫዋች እንደሆነ ከካይሴዶ እንመለከታለን። ራይስ ደግሞ ያን ነገር የሚያደርጋል፣ ነገር ግን ኢንተርሴፕሽን ላይ ከካይሴዶ የተሻለ ጫዋች እንደሆነ እናያል። ኢንተርሴፕሽን ማለት ምን ማለት ነው? ግዴታ ከሰው ጋር ተጣብቃችሁ ሳይሆን አሁን ለምሳሌ ፓስ የሚደረግ ኳስ መቀማት ወይ ደግሞ ኳስ በሚገፋበት ሰዓት ላይ ቀድሞ መድረስ የመሳሰሉት ነው። ታክል ወንዝ አዘር ሀንድ ደግሞ ሁለት ሰው አንድ ላይ እየተሯራጠ ያለ ሊያጥፎ ሲል መቀማት ማለት ነው። ሶ ሌሎች ነገሮችን ስትመለከቱ እዚህ ጋር ቁጥሮቹ በሰራት የሚያሳዩችን ነገር አለ። ክሊራንስ እና ነገር ራይስ ይበልጣል በብዙ ነገሮች ግን ተመሳሳዩን ጫዎች ናቸው። አሁን እዛ ቡኑ ስለነበራቸው ኢፌክት ስናወራ ሁለቱ ሚድ ቴብል ቦለር የነበሩበት ሰዓት ላይ ቼልሲ የሚመጻደቀበት ኮንፈረንስ ሊግን እንደ ሙሉ ቡድን ሆኖ ሁለት ቡድን ሰርቶ ከግማሽ ዓመት በኋላ እና በፊት አርጎ ተጫውቶ ሲያነሳ ዴክላን ራይስ ወይስ ሳምን አምበል ሆኖ ማለት ነው። እየመራ ነው ያንኑ ዋንጫ የበል ነው። አርሰናል እና ቼልሲ ከመግባታቸው በፊት የነበሩትን ጫዋቾች ችሎታቸው እንዳለው ነው። ከእና ሰክስሳቸው በዛ ጀጅ ማድረግ እንችላለን። ከዛ ወደ 2023 24 ሲዝኑ እንምጣና ካይሴዶ በፖቺቲኖ ስር ራይስ ደግሞ በአርቴታ ስር ይሰሩ የነበሩትን ነገር እንመልከት። የመጀመሪያው አጀማመር ካይሴዶ በቼልሲ ቤት እያለ ያማረለት አልነበረም። እኔ አንድ ፎቶ ጋር ሙሉ እንትኑን ነገር እያልኩኝ ሳይሆን በጣም ከባድ አጀማመር ነበር። ነገር ግን ዓመቱ እያለቀ እየመጠ በነበረበት ሰዓት ላይ ፎርሙን እያገኘ ቼልሲን ፎርሙን እያገኘ እየመጣ እየሄደ ነበር። ነገር ግን ዴክላን ራይስ ለአርሰናል ከፈረመበት ደቂቃ ጀምሮ በጣም ኢምፖርታንት የሆኑ ጎሎችን ራሱ እዛው ሲዴም ቦታ ላይ የሚጫወትበት የነበረ ሳለ ያስቆጥር ነበር። ይህን አራት ለሶስት ያሸንፍንበት የሉተን ጨዋታ ላይ ያገባው ቴስታ፣ ከማንቸስተር ጋር ስንጮስ ለአርሰናል የመጀመሪያ ጎሉን ሲያስቆጥር ዘጠና ፕላስ ሲክስ ላይ ምናምን ነገር ያስቆጠረው ጎል እና ሌሎችን ብዙ ምሳሌዎችን ማንሳት ይቻላል። አሁን እዚች ጋር አንድ ነጥብ እንድትይዙልኝ ይፈልጋሉ። አርቴታ ካይ ሃቨርትዝን የግራንድ ጃካ ተተኪ ያድርጉ። ስምንት ቁጥር እንዲሆንለት አርጎ ነበር ያስፈረሙ የነበረው። ስምንት ቁጥር እንዲሆን አስገባውና ከዛ በኋላ ሀቨርትዝ አታኪንግ ቦክስ ላይ በጣም ጎበዝ ስለሆነ እሱ ከነ ማርቲኔሊ ጋር ኦቨርላፕ እያደረገለት እንዲጫወት፣ ዲክላን ደግሞ እንደ ስድስት ነው ያስፈረማቸው፣ የአመት ላይ ሲያስፈረማቸው ማለት ነው። ነገር ግን ሀቨርትዝ እንደፈለገው እያልሆነለት ሲመጣ ሀቨርትዝን ዘጠኝ ያደረገውና ራይስን ስምንት ቁጥር ተጫዋች ያደረገው አርሰናል ስምንት ቁጥር ተጫዋች ስለሌለው ነው እንጂ ራይስ ስድስት ቁጥር ተጫዋች መሆን አቅቶት አደለም አቅቶት አይደለም። እና ከብዙ ሰዎች አሁን እያሉ ካሉት ነገር ጋር እየተስማሙ ያልሆነውን ነገር ልንገራችሁ። ራይስ ስድስት ቁጥር የነበረበት ሰዓት ላይ ከበረኛ ኳስ የመቀበል ኮንፈርት አልነበረውም። በጣም ስህተት የሆነ ሀሳብ ነው። ራይስ ማለት ነው ስድስት ቁጥር የነበረበት ሰዓት ላይ ኳስን ከበረኛ ከተቀበለ በኋላ ወደፊት ትራንዚሽን ወይም ደግሞ ፎርዋርድ ፓስ የማቀበል ችግር ነው የነበረበት እንጂ ኳስ ከበረኛ ተቀብሎ አንድ ቀን ወደት ነው ማቀብለው ወይ ደግሞ ለመቀበል አልፈልገ በሚል ተጫዋች አልነበረም። ተጫዋቾች ብዙ ጊዜ ከበረኛ ኳስ ይቀበሉ። ይሄ ቦታ ላይ የሚጫውቱ ተጫዋቾች ሰውነታቸው ከፍተው ነው የሚቀበሉ። ከፍተው እስካን ጎ የሚቀበሉ ተጫዋቾች ያን ኳስ ወደፊት ለመውሰድ የተሻላቀ ይኖራቸዋል። አሁን ብዙ ቢሚንዲ ያየ ነው እንዳለው እንደምናየው ምናምን ያ ነገር ራይስ አልነበረው። ስቲል ግን ያ ማለት እግር ኳሱ ላይ የተረጋጋ ተጫዋች አልነበረም ማለት አይደለም። አርሰናልም ያን ነገር ያረጋገ የነበረው በማርቲን ኦዴጋርድ ነው እንጂ በዴክላ አራይስ አልነበረ ስለዚህ ራይስ ያ ቦታ ላይ ኮምፖዥር አልነበረው የሚባለውን ነገር ተዉት። ያ ነገር እንዴት ነፍስ እየዘራ እንደመጣ ከማውራት በፊት ይሄንን ሮል ከተሰጠው በኋላ ስምንት ቁጥርን ከዛ በፊት ተጫውቶ ማያውቀውን ቦታ በደንብ አድርጎ በጣም በትልቅ ችሎታ እንደተጫወተው አስ በአመቱ መጨረሻ ላይም የአመቱ ቲም ኦፍ ሲዘን ላይ ገብቶ በዚህ መልኩ ነበር የጨረሱት። ስለዚህ አሁን ይሄ የ23 24 ሲዘን ላይ ካይሴዶ እና ራይስ የሚባል ዲቤት እንዳልነበረ በስርዓት ክሊርሊ ማየት የምትችሉ ይመስለኛል፣ በምክንያት ማለት ነው። አሁን ስለ ዩሮ 2024 እናራ ዩሮ 2024 ላይ እንግሊዝ ፍፃሜ እስክደርስ ድረስ ስለ ዴክላር ራይስ አጫወት የሚያነሳ ማንም ሰው አልነበረም። ይልቅ ከዴክላር ራይስ በተሻለ ከጎኑ ማንም መጫወት ያለበት አሁን ቤሊንግሃም ሆኖ 10 ቁጥር ፎደን ነው ያለበት፣ ወይስ ደግሞ ኮቢ ማይኑ ከመጣች በኋላ ቤሊንግሃምን 10 እና 7 ቁጥር አርገን ፎደን እናስገባ ምናምን የሚባሉ ክርክሮች እንጂ አንድ ሰው ራይስን ስም እያነሳ አልነበረም። ከዛም ምን ተፈጠረ? የፍጻሜው ጨዋታ ላይ ከደረሱ በኋላ ራይስ የዛ ቀን ፎርዋርድ ፓስ ማድረግ እየቻለ አልነበረም። እስፔኖች በደንብ በልጠውት ነበር። እሱን ማለት ነው። ግልጽ ሆኖ የሚታይ ነገር፣ እውነትን መሰረት ያደረገ ነገር። ሮድሪ እስከ ከሀፍታይም ድረስ ስፔንን አሪፍ አይነት ቴምፖ እንዲኖራቸው ካረገ በኋላ ተጎርቶ ሲወጣ፣ ሰከንዳፍም ዙቢሜንዲ ተመሳሳይ ነገር ነው እያደረገች ነበረው። ያን ነገር ግን ራይስ ማድረግ አልቻለም ነበር። ከዛ ቀን ጀምሮ ነው ስለ ራይስ ስድስት ቁጥርነትና ፎርዋርድ ፓስ ወሬ መነሳትና መወራት የተጀመረው። እስቲም የዛ ጊዜ ዲፌንሲቭ ላይ የነበረው ፓርት ላይ አንድም እንከን የነበረበት አይነት ተጫዋች እንዳልሆነ ክሊርሊ የሚታይ ነገር ነበረ። እንለፍ። አሁን የ24 25 ሲዝኑ ላይ እንምጣና ካይሴዶ ፕሪሚየር ሊጉ ላይ ቦል አውት ያደረገበት በጣም የሚገርም ሲዝን ያሳለፈበት ደረጃ ላይ ደረስ። እዚ ጋር እንደምትመለከቱት ፖዚሽን ሶን ላይ በፕሪሚየር ሊጉ እንደሱ 229 ኳሶችን መያዝ ወይ ነው ማግኘት የቻለ ማሸነፍ የቻለ ሰው አልነበረም። ኢንተርሴፕሽን የሚለውንም ሌሎች ብዙ ሴንትራል ዲፌንሲቭ ሚድፊልደር ማድረግ የሚችለውን ነገር ብትመለከቱ ቻርቶቹን የሚመራ ሞይሰስ ካይሴዶ ነው። ልብ ብላችሁ እንድትወይል የምፈልገው ግን ሞሴስ ካይሴዶ ቀጥሉ ያሉት ስሞች ላይ እንዳለ ዴክላን ራይስ የሚባል ስም ስማትየም ለምን ዴክላን ራይስ እንደዚ አይነት እግር ኳስ የተጫወተ የነበረበት ሳለ አይደለም ሞር ኦፍ ዴክላን ራይስ ኦፌንሲቭ ፕሌየር ነው የነበረው። የዚህ ሰዓት ላይ አሁን አርሰናል አንደር ዌልሚንግ የሆነ ሲዝን ነው ያሳልፉ አደለ። ይሄን አመት ላይ ቼልሲ ደግሞ ወንዳጠር ሀንድ ኦንደራይዝ የነበረበት ወይም የተሻሻሉ የመጡበት ሲዝን ነው ሲያሳልፉ የነበሩት። ሶ ስለ ተጫዋቾቹ ናውራ ካይሴዶ በጣም አሪፍ ነበር። ስለ ዴክላን ራይስ እናውራ ያለፈው አመት ላይ የውድድሩ ፈረስት አፎፍ ዘ ሲዝን ላይ ቀዝቀዝ ብሎ የጀምር እንጂ በአመቱ ዘጠኝ ጎል እና አስራ አሲስት ማድረግ ችሎ ነበር። ነገር ግን እኮ ዴክላሬስ ከኮርና ነው እንደዚ ያደረገው። አሲስቱም ና ይሄ ኮርና እንደዚህ መውጣት እራሱን የቻለ አትሪቢቱ እ ይፈለግ ይህን የሚያክል ረጅም ተጫዋች ማለት ነው። እንደዚህ አይነት ችሎታ ባይኖረ ኖሮ ሄዶ እንዲገጭልን ነው እንጂ እንዲወጣ ላፈልግ ከነገርኳችሁ የማጥቃት ቁጥሮች ውጪ ራሱ ማለት ነው ሜዳ ላይ አንድ የምትቀረው የሳር ዘለላ አትኖርም ነበረ። ጥግ እስከ ጥግ ድረስ እንደ የትኛውም ቦክስ ቦክስ ሚድፊልደር ሲጫወት ማለት ነው። እንደዚህ አይነት ታክሎችን የመጨረሻ ሰዎች ላይ ሲወርድም ኢንተርሴፕት ማድረግ እሱ የጠፋበት ሲሆን አጭቱን የቀየረ ተጫዋች እንደሆነ በስልአት ክሊርሊ ማየት የምትችሉት ነገር ነው። ሚካድ አይደለም። አስማት ለነሳችሁ ፖይንት ደግሞ እኔ የስምንት ቁጥር ቦታ ላይ ቴክኒካሊቲ ያለው ተጫዋች ሞር ደስ ይለኛል አለች። በጣም ልክነች አሁን እሷ የራሷ አመለካከት ሊሆን ይችላል። ነገር ግን ቪቲኒያም ፔሪም ዴክላን ራይስ የሚያደርገውን ነገር ደግሞ ማድረግ አይችሉም። አሁን እነሱ ቴምፖን መቆጣጠር ነው የሚችሉት። ራይስ ቴምፖን መቋጠር ባይችልም፣ ነገር ግን ደግሞ ራይስ የሚያደርጋቸውን ታክሎች ራይስ የሚያደረጓቸውን ሩጫዎች ራይስ የሚያደረጋቸውን ነገሮች ደግሞ እነሱ ማድረግ አይችሉም። አሁን ቦታው ሁልጊዜ ስምንት ቁጥር ስለሆነ ስምንት ቁጥር አንድ አይነት ነው ማለት አይደለም። አሁን ለምሳሌ ስድስት ቁጥር ሆኖ ካይሴዶ አለ። አሁን ካይሴዶ ሞሮፍ የዲስትሮየር ነው ከኳስ ክሪኤተር ነገር ግን እዛ ቦታ ላይ ተጫወተው እንደነት ያጓል ካንተር አይነት ጨዋቾች የነበሩ እንደነ ጃቪ አይነት ጫዋቾች ዲፕ ላይን ፕሌይ ሜከር የሆኑ ሰዎች አሉ። እንደዛው ሁሉ ስምንት ቁጥር ላይ ቦክስ ቱ ቦክስ ተጫዋችና ስምንት ቁጥር ላይ ክሪኤተር ሲሆን የተለያየነት ሚና ስላላቸው እሱም በራሱ ሚና ነው መገመት ያለበት፣ እነሱ በራሳቸው ሚና ነው መገመት ያለባቸው። ስለዚህ ዴክላን ከእንደነ ፌዴ ቫልቬርዴ ከእንደነ ቤሊንግሃም አይነት ጫዋቾች ጋር ቤሊንግሃም 10 ሲሆን ሰው 8 ሲሆን የነበረው አይነት ሰዓት ላይ ነው ማወዳደር ያለብንም የምንችለውም እንችለው አሁን የጠራናቸውን ሰዎች ደግሞ አስማት ፔሲጅ ዴክላን መጫወት አይችልም እንዳለው፣ እነዚህም ጨዋቾች እንግዲህ በኤንሪኬሰር ተመሰሰ። በቃ ሰው አንድ የእግር ኳስ ፊሎሶፊ ጋ ነው ለራሱ የእግር ኳስ ፊሎሶፊ የሚሆኑ ጨዋቾች ስለሆነ የሚሰበስበው መጫወት አይችልም ነበር። እሱም ሰው ይሄ ግልጽ ነ። በዚህ ንለፈው። እዛ ጃማ ደግሞ እነ ሚራ ምናምን ነገር ማለት ነው። ስለ ዴክላን ራይስ በሚወራበት ሰዓት ላይ ስለ ቨርሳታሊቲና ነገር ተወርቶ ካይሴዶ ካይ ሴዶ ማለት ነው ራይት ባክ ስታደርጉት ዴክላር ራይስ 6 ቁጥር የነበረውን አይነት የትኛውን አይነት ነገር አድርጎ ነው ወይ ደግሞ የትኛውን ኳስ አሲስት አድርጎ ነው ምናምን ነገር አላ ቨርሲቲሊቲ ማለት እኮ ምን ማለት ነው? የተለያየ ቦታ ላይ በትልቅ አቅም መጪውት መቻል ማለት ነው። ዴክላር ራይስ በ105 ሚሊዮን ፓውንድ የገዛ ነው ኮኛ ሲዲኤም ሆኖ ነው እንጂ 6 ቁጥር ሆኖ አይደለም። ላይክ ከጎኑ ያለው ተጫዋች ዴክላር ራይስ ነው። ሰው ዴክላር ራይስ ከጎኑ ያልተጫወተ ተጫዋች የለም። ዴክላር ራይስ ከጎኑ ፓርቲን አድርጎ ተጫውቷል። ዴክላር ራይስ ከጎኑ እንደነ ማን ነው ሱቼክ ምን አን ነገር አርጎ ተጫውቷል። ዴክላን ራይስ ከነ ኮቪ ተጫውቷል፣ ከነ ካልቪን ፊሊፕስ ተጫውቷል፣ ከማንም ጋር ተጫውቷል ዴክላን ራይስ ነው። ባይገርማችሁ። ሌላ ዴክላንን ከካይሴዶ ማስበልጥበት ደግሞ በጣም ትላልቅ ሞመንቶች ላይ ለብሩ መገኘት የሚችል አይነት ተጫዋች ነው ዴክላን ራይስ። በጣም ብዙ ነጥብ ማግኘት የምንችልባቸውን ጎሎችና አሲስቶች አርጓል። ቅድም የጠቀስኩላችሁ ያሉት የማንችስተር ጨዋታ ምናነገር አለ እዛው ከቼልሲ ጋር ስንጨውቶ ሳንቺስ ተሳስቶ እሱ ካገባ በኋላ ሁለታቸው የወጣንበትና ነጥብ ያገኘንበት ጨዋታ አለ ይሄ የማድሪድ ጨዋታ አለ በሜዳችን። ይሄ የሚገራርሙ ቅጣሚቶች ማግባቶች ብቻ ሳይሆን ከሜዳችን ውጭ በርናቦ ላይ ራሱ ሄዶ ሁለቱም ጨዋታ ላይ ማኖቭ ደማች የነበረው ዴክላን ራይስ ነው። ካይሴዶ አሁን ባለፈው ያገባው ጎል ደግሞ እንዳይሸወዳቸው ቦል ስትራይኪንግ ላይ ራይስ የራይስ በጣም በጣም ብዙ ጎሎች አሉ። ይሄ ቅድም ያሳየዎቹ ቅጣም ጨምሮ ማለት ነው። የመጨረሻ መናገር ሳላልፍ የምፈልገው ፖይንቶች ደግሞ አርሰናል እና ቼልሲ ዴክላን ራይስ እና ካይሴዶ ቡድናቸውስ ከተቀላቀሉ በኋላ ያረጉቸው ጨዋታዎች ላይ ያለፈው ዓመት አንዳቸው የወጣንበት ጨዋታ ላይ ብቻ ነው ካይሴዶ ከዴክላን ራይስ የተሻለ ቁጥር ያለው እንዳለ አሲስት የሚያደርገው የሚያገባውን ካይሴዶ ሳይሆን ዴክላን ራይስ ነው። ቁጥሮቹ ማየት ትችላላችሁ፣ እናንተም ገብታችሁ ቼክ ማድረግ ትችላላችሁ። የዛ ሰዓት ደግሞ የእኛ ስድስት ቁጥር የነበረው ቶማስ ፓርቲ ካይሴዶ እንደዚህ እናት እንደሌለው ልጅ ከጨዋታ ጨዋታ ሁል ጊዜ እንደሚደፋው እኛ የምናውቃለ፣ እናንተም ታውቃለ። ሶ ተመሳሳይ ቦታ ላይ የማይጫወጡ ጨዋቾችን አሁን ያሉበት ሰዓት ላይ ማወዳደር ባልፈልግም እንደ ሙሉ ተጫዋች ግን ማለት ነው ዴክላን ራይስ ኦቨር ኦል ኢዘ ቤተር ፕሌር ዳን ሞይሰስ ካይሴዶ ኢዝ ይሄ ቪዲዮ ቢያንስ አስር ደቂቃ ይሆናል። ስለዚህ በደንብ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ሼር እያደረጋችሁ መድረስ ያለበት ቦታ አርሱት። ከሞኒ ገነርስ ይመቻቹ። ሞይሰስ ካይሴዶና ዲክላን ራይስን ለማወዳደር የሚሞክሩ ሰዎች ግን እኔ አይገቡኝም፣ ጤነኛ አይደሉም ነው ብዬ ማስበው። ምክንያቱም ኳስ እኛ የምንወድ ሰዎች በተለይ የሁለቱንም ኮምፒር ማድረግ ለኛ ምንም ይሰጠን ነገር የለም። ግን ሁለቱም የሚገርም ተጫዋቾች ናቸው፣ ይሄ ማንም አይክድም። ሁለቱም የራሳቸው የሆነ ኳሊቲዎች አላቸው። ስለዚህ አንዱ ከአንዱ ጋር ማወዳደር ተገቢ ነው ብዬ አላምንም። አንዱ ተነስቶ ስላወራ እኛ ማውራት ያለብን አይመስለኝም። ግን ለዘንድሮ ፐርፎርማንስ ከተባለ ሞይሰስ ካይሴዶ ተሽሎ ተገኝቷል። ሬቲንጋቸው ለመመልከት ያክል ሞይሰስ ካይሴዶ ሰባት ነጥብ ስድስት ሰባት ነው። ራይስ ደግሞ ሰባት ነጥብ ሁለት ስድስት ነው እና የራሳቸው የሆነ ኳሊቲ ያላቸው ተጫዋቾች ናቸው። እኔ ሁለቱም ይመቹኛል። ቪዲዮ ከተመቻችሁ ላይክ አድርጉ። ይመቻችሁ